ሰላም ሰላም ጓደኞቼ ተመልካቾቼ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ፣ ሼርም አድርጉ ለጓደኞቻችሁ። ሁላችንም ማለት ሁላችንም ነው የምለውንና፣ ምክንያቱም ሁላችንም እንደዛ አይነት መልስ ነው የምንመልሰው ከእነሱ ቤት በሰላም ለመውጣት ስንል፣ ያ ኮንትራታችን ከመጨረሳችን በፊት ትመጣላችሁ ምናምን ተብለን እንጠየቃለን። ከስንቱ አንዱ ነው እዛ ቤት ተመልሶ የሚሄደው እንጂ እዛ ቤት ደግሞ የሚሄድ ሰው አለ ብዬ አላስብም። ምክንያቱም የተሻለ ቦታ መስራት እንፈልጋለን። እዛ ቤት ላይ ላይመቸን ይችላልና ደግመን እዛ ቤት ላይ ልንመለስ እንችላለን። ግን በሰላም ከነሱ ቤት መውጣት ስላለብን አዎን እንላለን። የውሸታችን ማለት ነው። አንዳንዴ እንደ ቀልድ አው የምንላቸውን ነገር እነሱ በቁም ነገር ነው የሚወስዱትና አሁን አሁን እዚህ ጆርዳን ውስጥ እንደዛ ነው። በቃ አንዷ ልጅም ከትላንት ወደ ነው የገባቸው ጓደኛ አይነት ቅርብ ማለት ነው እዚህ ጉጅ ከጆርዳን ማለት ነው። ደልሶ መልስ ቲኬት ተቆርጦላት እቃማት አድሶላት ግን እሱ አትመለስም አሁ እመለሳለሁ አለች። ምክንያቱም በሰላም መውጣት ትፈልጋለች ከዛ ቤት እንዴት ሆና እንደጨረሰች እሷና ፈጣሪ ነው የሚያውቀው። እንደዚህ ነው ብልጥ መሆን ያለባችሁ፣ በሰላም እራሳችሁን ከዛ ቤት ማውጣት ነው እንጂ ያለባችሁ። የባሴ ይች ልጅ አሁን ምንድን ነው ያደረገችው? ደልሶ መልስ ቲኬት ነው እሷ ምንም የምታውቀው ነገር የለም። እና ትልቅ ጥፋት ያጠፋችው እዚህ ጋር ደልሶ መልስ ቲኬት ነው የተቆረጠልሽ፣ አንድ ወር እንዳታሳልፊ ከአንድ ወር ምናምን ስለዋል እኔ እኮ አልመለስም እዚህ ጋ ነው በቃ ትልቅ ጥፋት ያጠፋችሁ ይች ልጅ እስቲ እንዴት ነው ፈጣሪ በሰላም አውጥቷት ያቺን ቀን። እንደው ማለት የሆነ ሲመጣባቸው እኮ እንደዚህ ነው፣ ጥንም ነው የሚለው። ሁሉ ነገር የሆነ የሚጨልምባቸው ነገር አለ አይደል? እስቲ አስቡ፣ ነገ ወደ ቤቴ ወደ አገር ቤት ልገባ ነው ብላችሁ ውስጣችሁ ደስ ብሎ ምናምን ነገር ፈጣሪያችሁን እያመሰገናችሁ ዛሬ አትሄዱ ስትባሉ፣ ምንድን ነው ምንድን ነው የሚሰማችሁ? እዚህ ጋር ምንድን ነው ሰዎቹ መናገር ነበረባችሁ አይደለም? እቃሟን ሲያሳድሱላት ቲኬት፣ ልጅቷ ምንም የምታውቀው ነገር የለም። ግን እዚህ ጋር ያጠፋችው ጥፋት እኔ አልመለስም። ምን አገባት? ምን አስጨነቃት? እስቲ አሁን ምንድን ነው አሁን፣ እዚህ ጋር ማነው ጥፋተኛ? የእውነት ይቺ ልጅ በቃ፣ የሆነ አንዳንዴ የሚስመጣባችሁ እንደዚህ ነው። ምን አለበት ዝም ብትል፣ እሷ ምን አስጨነቃት እንዴ? ለምን ሺህ ብር አይከስሩም? እስቲ አሁን አሁን ማን ነው የሚደርስላት? አስቡ ይቺ ልጅ አሁን ምን እንዳደረጓት ባዶ ቤት ውስጥ የምታደስ ቤት አለ የእናቷ ቤት እየታደሰ የፈራረሰ ቆሻሻ ውስጥ እሱን ስታጸዳ ነው አለች። እና የትም አትሄጂም እኛ ኢቃማውን አሳድስንልሻል። እንግዲህ አልመለስም እምትይ ከሆነ አትሄጂም። እንደዚህ የማድረግ መብት አላቸው ነው ወይ? እነዚህ ሰዎች እቺ ልጅ ጥፋት ያለባት ነገር ቢኖር እነሱም ጋር ጥፋት አለን፣ አልመለስም አልመለስ ማለቷ ነው። ደርሶ መልስ ቲኬት ስለቆረጡላት ግን አልፈልግም ማለቷ መፍታ መፍቶ አይደለም። እንደዚህ በግድ አስገድዶ በድጋሚ የማስጨመር መፍት አላቸው? ብቻ ያሳዝናል። ለማን አቤት ይባላል? ማንስ ማንም መፍታቹን የሚያስከብር አካላት የለም። ኤጀንሲዎችም እነዚህ ሴጣን የሴጣን ቁራጭ የሆነው እነሱ ምንም አያደርጉም። በቃ እንደዚህ ሰው ሰው ልጅ እንደ ባራ ተገዝተው እንግዲህ በዚህ በሰለጠነ ዘመን ሰው እንደዚህ ይኖራል። የእውነት ይቺ ልጅ ምንም ግዴታ የለባትም። በቃ ሁለት ዓመት ጨርሳለች። እነሱም አስቀድሞ መናገር ነበረባቸው። አይደለም ኢቃማውን ከማደሳቸው በፊት ለምንስ አልተናገሩም? ማለት ቲኬት ደልሰው መልስ ምንም የምታውቀው ነገር የለም። እና እህቶቼ ተጠንቀቁ፣ ከእንደዚ አይነት ነገር ቀድማችሁ እውነቱን ተናገሩ። ግን ከመሆኑ በፊት እቺ ልጅ ቲኬት ከተቆረጠላት በኋላ ነው አልመለስም ያለችው። ምን አለበት እንደው ዝም ፈጣሪ አንደበቷን በያዛት በያዛት በስመ አብ ወልድ ይከብዳል። እኔ እንጃ በእሷ ቦታ ሆናችሁ ስታስቡ፣ አሁን ምን ችግር አለምን ጨምራት ስራ ምናምን ልትሉ ትችላላችሁ፣ ግን ያችን ሁለት ዓመት እንዴት እንደጨረሰች እሷና ፈጣሪ ነው የሚያውቀው። እና እኛ በእሷ ቦታ ሆነን ስናስበው በጣም ከባድ ነው የእውነት። በተለይ በቃ የሆነ መጥፎ ቤት አጋጥማችሁ ችላችሁ ክፉንም ደጉንም ፈጣሪ ሆይ ብላችሁ በሰላም ጨርሳችሁ ተገላገልኩ ስትል ደግማችሁ እዛ ቤት ሲደግሙ በጣም አያስጠላም። በጣም ነው የሚዳብረውና እኔ እንጃ ምን እንደሚባል አላውቅም። ወደ ቆንጽላም ደውይ ብያት ነበር የሆነ ሰሞን ደግሞ ስልካቸው ሲሰራ ነበር አሁን ደግሞ ጭራሹኑ አይሰራም አለችኝና ማለችኝ። እኔ እንጃ በቃ እኔ ምንድን ነው እዚህ ጋር ሂጋዊ ሰው ልጅ ሂጋዊ መሆኑ ምንድን ነው እነዚህ ኤጀንሲ የሚባሉ ቆይ ምንድን ነው ጥቅማቸው? አምጥቶ በቃ መወርወር ነው። የዚች ልጅ መፍት ማስከብር እነሱ ቆይ አቅቷቸው ነው? ጭራሽ እኛ አይመለከተንም። ለምንድን ነው ቲኬት ደርሶ መልስ ካስቆረጥሽ በኋላ ለምንድን ነው አልመለስም የምት የራስሽ ጉዳይ አሏት ማለት ነው። ብቻ ከባድ ነው። ኤጀንሲም ኖሬም አለውሬም ህጋዊ መሆናቸው ህገወጥ እንደ ፈጣሪ ከእናንተ ጋር ይሁን። መልካም ሰው ይስጣችሁ እንጂ አስቸጋሪ ነው እንግዲህ። ህጋዊ መሆናችሁ እንደዚህ ትሰቃያላችሁ፣ መፍታችሁ አይከበርም። እንደዚህ ነው እንደዚህ ነው የምትንገላቱትና ፈጣሪ ጠብቃችሁ ልትሳፈሩ ስትሉ፣ እውነቱን ተናገሩ፣ ከመሆኑ በፊት አንድ ነገር። ትኬቱ ከተቆረጠ በኋላ ግን በቃ ምንም ምንም ይመጣ ነገር የለም እንዴ። በሰላም ከዛ ቤት መውጣት አትፈልጉም። በቃ ምን አስጨነቃችሁ? እመለሳለሁ ማለት ነው። አሁን እቺ ልጅ ከትላንትና ወዳ ሄደችው? የእውነት ማርያምን ነው የሚላችሁ ደርሶ መልስ ቲኬት ተቆርጦላት እቃማው ታድሶላት ሁሉ ነገር አድርቆላት እሷ ፈታ ብላ እመለሳለሁ ብላ ፒሶና በሳቅ ምናምን። እንደዚህ ነው መሆን ያለባችሁ የትኛውም ስደት ላይ ስትሆኑ ብልጥ ነው መሆን ያለባችሁ። ይሄ አጉል ደግነት ምናምን ነገር አይሰራም፣ ከአረብ ጋር ስትኖሩ ማለት ነው ከነሱ ጋር የሚኖረው ሰው የሚያስመስል በውሸት የሚስቅ ምናምን። ያው በውሸት ሳቅ አይመጣልንም እኛ በተለይ አንችልበት ምና ግን፣ እንደዛ ሆናችሁ ነው መኖር ያለባችሁ። ና እቺ ልጅ በእሷ ቤት በቃ ለእነሱ አዝና ነው ምናምን ነገር እና ዞሮ ዞሮ ራሷን ነው ወደ ገደል የጣለችው እቺ ልጅ። ብቻ እኔ ፈጣሪ ድረስላት። አንደኛ ሰዎቹ በጣም የተረገሙ ናቸው አለች። እንዴት እንደጨረሰች ከባድ ነበር አለች። እና እዛ ቤት የመስራት ፍላጎት የላትም ብቻ አስቸጋሪ ነው። ፈጣሪ እንደዚህ አይነት ነገር ከእንደዚህ አይነት ነገር ይጠብቃችሁ። የእውነት ከእንደዚህ አይነት አጋጣሚ በጣም ነው የሚያስጠላው። የሆነ አገር ስትገቡ ስትሉ የሆነ ደስ የሚል ጉጉት አለ ምናምን ነገር። በሰላም መጨረሳችሁ ራሱ እኮ በጣም ትልቅ የሆነ ደስ ነው የሚላችሁ አይደለም? እመጣለሁ ብላችሁ ለቤተሰብ ተናግራችሁ ምናምን ነገር። እሱ ችግር የለም። ግን በቃ ከዛ ቤት በሰላም ጨረስኩ ብላችሁ ፈጣሪያችሁን ስታመሰግኑ እንደዛ አይነት ነገር ሲያጋጥማችሁ በጣም ነው የሚደብረውና፣ እህቶቼ አጉል የዋህነት እንደው ይቅርባችሁ፣ ብልጥ ሁኑ ብልጥ ብልጥ ሁኑ እና እንደዛ አይነት ደግነት የለም። እንደው የሆነ አስፋልት መሀል ተኝቶ ፈጣሪ አድነኝ እንደማለት ነው ይሄ። በቃ የሌለ መሆኝነት ነው እና እንዲህ የሆነ ሲጠምባችሁ እኮ እንደዚህ ነው አንዳንዴ፣ የሆነ ሲጨልምባችሁ እንደዚህ ነው። ምን አለበት በዛ ሰዓት እኔ ፈጣሪያ እንደ በቷን በያዛትና ዝም ባለችው እመለሳለሁ ባለችው። እና እኔ እኮ አልመለስም ምናምን ስትል፣ በቃ ከአንዴ ነው ወደ ሴጣንነት የተቃየሩብኝ አለች። ወደ አሁኑ ቤቱ በአንድ እግር ቆመ አትሄጅም ብሎ ወደ ክፍለ ላይ ወርውሮ ጭራሽ ቆለፉብኝ አለች። ብቻ ያለችበት ሁኔታ በጣም ነው የምታሳዝ ነው። ከዛ ወደ እናቷ ቤት ቤቷ፣ የእናቷ ቤት እየታደሰ ነው፣ አሻዋውን እያፈስኩ ነው፣ ሙሎ ማታ ማታ ገባለሁ። በዚህ ኗም ቆይ፣ እንደዚህ የማድረግ መፍት አላችሁ? ቆይ ይቺ ልጅ ግዴታዋን ጨርሳለች፣ ግን ጥፋት ያጠፋችው ነገር አልመለ ቲኬት ደልሶ መልስ መቆረጡን ራሱ አታቅም። ይቺ ልጅ ሲጀመር አይናገሩም። እቃማውን ሲያሳድሱ ለምንድን ነው ያልተናገሩት? እና ብቻ ከባድ ነው እህቶቼ፣ መፍታችሁን አስከብሩ። ሞኛ ትሁኑ፣ ብልጥ ሁኑ። በዛ ሰዓት እሷም የሆነ ነገር ፖሊስ ጠራለሁ ወይ የሆነ ነገር ብትፈጥር የሆነ መፍት ይመጣላት ይሆናል ነበረ። ግን ብቻ ፈጣሪ ድረስላት። ከባድ ነው በቃ አንዳንዴ እንደዚህ ነው ስጨልምባችሁ። ፈጣሪ ከእሷ ጋር ይሁን። እኔ ሌላ ምን ምን ላደርግላት እችላለሁ? እነዚህ ቆንጼላ የሚባሉም የሆነ ሰሞን ስልካችሁ ይሰራ ነበር፣ አሁን ደግሞ ጭራሹኑ አይሰራም። ብቻ ከባድ ነው። ሁላችሁም ፈጣሪ ጠብቃችሁ ከእንደዛ አይነት ነገር እህቶቼ፣ ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ሼር አድርጎ ለጓደኞቻችሁ ከንደዛ አይነት ነገር እራሳችሁን እንጠብቁ ማለት ነው። በያላችሁበት መልካም ጊዜ ቻው ቻው።